ሙስሊሞችን የሚከፋፍሉ አሉ አውቃለሁ። ይሄ በደብ አዳምኩ። ሐቁን ነው መነግራችሁ። ምክንያቱም አንድ ሰው ሙስሊምን እንደሚገፈትር ከሆነ ለሀገር አይጠቅምም፣ ለሙስሊሙ አይጠቅምም፣ ለነን ሙስሊሙ አይጠቅምም። ይሄ የመጀ እስራኤል ማን ነው? እስራኤል ማን ነው? ማን የሚነግረኝ የቀያሌ እስቲ ያቀያሌ፣ እስራኤል የሚለው በቁርአን ላይ ማለት ነው ያቁብ አይደለም። እስራኤል ማን ነው? እስራኤል ማን ነው? ማን ነው የሚነግረኝ? ያዕቆብ ራሱ። ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በን እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ አያ የሚሰጠኝ ሰዋል የለም። ባይ ሁሉ ነገር እኔ አሁን አላወራም። እሺ

ተረሱ መሰለኝ እና አዳዲስ አጀንዳ ይዘው መምጣት ጀምረዋል። እንዳለ የድሮ ወይ ጉድ። ሰሞኑን ኡስታዝ ኻሊድ ክብረም እንግዲህ አዳዲስ ነገሮችን እያመጣ የአዲስ ህዝቡን ያደናግር ይዟል። ሙስሊሙን ያደናግር ይዟል። እና እኔ እንጃ በጣም ከታተለው እና ወደ ኡስታዝ ነበረ ምን እንደነካው አላቅም፣ ግን በጣም ፍልስፍና ያብዛ ነበር። እና ፍልስፍና ደግሞ ወደ ጥመት ያመራል። አላህ ከጥመት ይጠብቀን። እስቲ ደግሞ ለኡስታዝ ሳዳት ከማሉ መልስ ሰጥቶታል። እሱን ሰምተን እንመልሳለን። እናንተ ቪዲዮ ላይክ ማድረግ እንዳትረሱ። ለቻናላችንም አዲስ ከሆናችሁ ሰብስክ ሰብስክራብ አድርጋቸው ቤተሰብ ሆኖ እስከ መጨረሻው ተከታተሉት። እስራኤል ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ። ምክንያቱም አላህን መፍራት ስንችል ነው አላሁ ሱብሓነ ወተዓላ ለተሻለ እውቀት ይመርጣል። ጥፋታችን ደግሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ። ኻሊድ ክብሮ ወጣት የሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ የነቢዩ ሰለላሁ ዓለይሂ ወሰለም ሚስቶች ማናገር ከፈለጋችሁ፣ ጥያቄ መጠየቅ ከፈለጋችሁ ከመጋረጃው ጀርባ አናግሯቸው ይላል። የነቢዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን፣ የነቢዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ኻሊድ ክብሮ ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም ራሱ ሲጥሰው፣ በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣ ነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን መስዓላ ጥሶ ይገኛል። ልብ በሉ እንግዲህ፣ እዚህ ጋር ከልብ ወለዱ ተነስቶ ምን እያለ ነው? ያዕቁብ ማለት እስራኤል ማለት አይደለም። ቁርአን ውስጥ ይሄንን በግልጽ አታገኙትም። ማስረጃ አታመጡም ማለት እንዴት ነው? ማስረጃ በዚህ መልክ የሚጠየቀው ምክንያቱም የሸሪዓ ምንጫችን ቁርአን ብቻ ነው እንዴ? በፍጹም አይደለም። ቁርአንና ሐዲት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ምን አሉ? ኡቲቱል ቁርአን ወሚስለሁ መዓ፣ ቁርአንንና አምሳያውን እኮ አብሬ ተሰጥቻለሁ አሉ። ሁለተኛ አላህ ራሱ ደግሞ ምን አለ? ወአንዘልና ኢለይከ ዚክር፣ ነቢያችን ሆይ በአንተ ላይ እኮ ቁርአንን አወረድንብህ፣ ሊቱበይነ ሊናስ ለሰዎች ልታብራራላቸው፣ ማ ኑዚለ ኢለይሂም ወደ እነሱ የተወረደላቸው። ስለዚህ ነቢያችን ሰለላሁ አለይህ ወሰለም ያዕቁብ ማለት ኢስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያይቀህ ራሱ የሃይማኖት እውቀት በጣም ገና እንደሆንክ፣ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር። መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አልችሉም፣ ልታመጡልኝ አልችሉም ማለት ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነቢይ የነቢያት ሁሉ መደምደሚያ የነቢዩ ሙሐመድ ሰለላሁ አለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምናልክ እኔ እንደሚመስለኝ ኢብራሂም ዓለይሂ ሰላም ዘመን የኖረ ሰው ነው ያዕቆብ ማለት ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህን ጀባ በለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አደለ? ስለዚህ እኛ የምንፈልገው የአንተን የግል አስተሳሰብ ሳይሆን ሐቁም ብቻ መስማት ነው። ስለዚህ ያላህ ባሪያዎች ከዚህ ምን እንይዛለን? እውቀት ከደምና ከስጋችን በላይ ነው። እብነ ሲሪን እንዳሉት ይህ እውቀት ማለት እኮ ሃይማኖት ነው እውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን? ኢብን ሲሪን ታላቁ ታቢኤ። ስለዚህ ያላህ ባሪያዎች ሆይ አሳሳሾች በስተዋል ተጠንቀቁ፣ ተጠንቀቁ። እሱ ጋር እየሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ስብሓነሁ ወተዓላ እየታመፀ አላህን እናውቃለን ማለት አይቻልም። ሙስሊሞችን የሚከፋፍሉ አሉ አውቃለሁ። በደባ አዳምቱ። ሐቁን ነው ምነግራችሁ። ምክንያቱ አንድ ሰው ሙስሊምን እንዲሚገፈትር ከሆነ ለሀገር አይጠቅምም፣ ለሙስሊም ማይጠቅምም፣ ለነን ሙስሊም ማይጠቅምም ይሄ የመጀ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ሰሞኑን ተጠፋፍተን ነበረ ኢንተርኔት አለይ፣ ካሁን በኋላ በሰፊው እንገናኛለን። መግቢያ ላይ እህታችን አሲያን እንደሰማችኋት በመጅልስ ዙሪያ ቪዲዮ ስሪልን ብሏት ዘመዶቿ የተንጨረጨረች ቪዲዮ ሰርታለች። ከአሁን በፊት እህት ወንድሞች ሰርቶባት ትቸው ነበረ። ነገር ግን ይህን ቪዲዮ እንዲሰራ ያደረገኝ መጅሊስ ላይ ያሉትን የምትቃወመው መጅልስ ምንድን ነው ያለችው? ለክርስቲያኖችም አይበጅም የሚል ንግግር ስለተናገረች ነው። በነገራችን ላይ ይህ ንግግር የይመር ኮምቦልሻ ነው። ታስታውስ ከሆነ የመጅልስ ምርጫ ቅስቀሳ ላይ ይመር ኮምቦልሻ በግልጽ ወጥቶ ሙስሊም ማህበረሰብ እየተሳደበ ገዳይ ናቸው፣ ለክርስቲያኖችም አይበጁም፣ ክርስቲያኖችም ተነሱ ሙስሊሙን ተቃወሙ መንግስትም ይህ መጅሊስ አይበጅም እኛን ምረጠን እያለ ሙስሊሙ ማህበረሰብ ገዳይ እያደረገ ለክርስቲያኑ ለመንግስቱ የማይበቃ እያለ ጭራሽ ሩቅ ምስራቅ ያሉ አሸባሪዎችን ስም እየጠራ ሙስሊሙ ማህበረሰብ ስም ሲያጠፋ ስለነበረ ያንን ነው ይዛ የመጣችው። አስያ ካልሰማሽ መጅሊሱ ምርጫ አቁቶ ተጠናቆ መጅሊሱ ለሚገባው አካል እጅ ደርሷል። አሁን ምን አድርጉኝ ነው ነው? በውስጥ የገዛነውን ግመል ማረጃ አልቻልንም ወተሽ ተንጨርጨልልን ምናምን ብለውሽ ነው። በነገሮች ላይ እንደ ሙስሊሙ ማህበረሰብ ወንድማማችነትን የሚወድ ከሙስሊሙ ማህበረሰብ በላይ ለወንድማማችነት የሚጨነቅ ማንም የለም። አንቺ እንደምትዩ የአንቺ ዘመዶች መጅልስ ላይ ቢሆኑ ኑሮ እስካሁን ሙስሊሙ ማህበረሰብ እንዴት አድርገውት እንደነበረ እነሱ የሚፈልጉትን ምንፍቅና ጭነውብን ነበረ። አታስታውሽም፣ ታሪክ አታቂም። በእርግጥ በነገራችን ላይ ይህን ቪዲዮ እንድሰራ አደረገኝ። ሁለተኛው ነጥብ በዚህ ጊዜ መጅልሱን የሚቃወም የሙስሊሙ መጅልስ የሚቃወም ሙናፊቁ ማህበረሰብ ፋኖ አሸንፎ መጅልስን እንቆጣጠራለን የሚሉ ናቸው። ስለዚህ አንቺ ፋኒት ነሽ። አስያ ፋኒት ነሽ። መጀመሪያ እኮ አካባቢ አንድ የፈረደበት ልሙጥ ባንዲራ አለ። ያንን ይዘሽ እኮ ስትይ ነበረ። ያ ነገር ከውስጥሽ አልወጣም። ከአሁን በፊት አንድ እዚህ ቲክቶክ ላይ አድናቂሽ ነይ መስዬ ቅብጥር የሚለኝ ነበር እና የአሊ መስጊድ ረብሻ ሲነሳ አሊ መስጊድ ረብሻን ምክንያት አድርገው በቃ ብዙ ነገር ሲያደርጉ ሳይ እነዚህ ፋኖዎች ናቸው አልኩኝ። ለምን ፋኖ አይሽብሩ በቃ እንዴት እንደጠላይ ማለት ነው። ቢጠላኝ፣ ማንም ሰው ቢጠላኝ እኔ ሀቅ ከመናገር ወደኋላ ዋላ ነው። ኦኬ፣ በየመስጂዱ ረብሻ የሚያስነሱ በተለይ አለ መስጂዱ ስርብ የሚያስነሱ እነዛ ፋኖ አሸንፎ መጂስን እንቆጣጠራለን የሚሉ ናቸው። አስያ ላንቺ የምነግርሽ ነገር ማለት ነው መከፋፈልን የሚያመጡ የምትይው ማለት ነው መስጂዱ ውስጥ ጫት ካላመነጀግን የሚሉ ግመል አርደን በየመስጂዱ ግቢ ካልተግማማን የሚሉ ናቸው ለመውሊድ ማለት ነው። ታስታውሱ ከሆነ አህባሾች እነ አቡበከር ማለት ነው። ይሄ ዶክተር አቡበከር የሚባለው በነመለስ ጊዜ ሙስሊም ማህበረሰብ ካስጨፈጭፍ ምን ካለ በኋላ መጅሲን ተቆጣጠርን ካለ በኋላ ሙስሊም ማህበረሰብ መብቱን ሲጠይቅ ምንድን ነው ያለው? ወጥቶ ሰደቅ ሀራም ነው ነው ያለው ሰደቅ ሀራም ነው ነው ያለው ወዲያ ወጥቶ ማለት ነው። እንዲህ ነው እንዲህ ነው እያለ የራሱን ምንፍቅና ሲያስፋፋ ነበር። ሙስሊም ማህበረሰብ ግን ሁሉም በልቡ ይዞ ወንድማማችነትን ችሎ እየተቀመጠ ነው። ኦኬ፣ አንቺ ወተሽ መጅልስ ውስጥ እንዲህ ያሉ የምትያቸው አንቺ እንደምትያቸው ቢሆኑ ሙስሊሞች ማለት ነው፣ አማር መስጊድ ውስጥ እስካሁን ድረስ ጫት እየተቃመ ኮማንደር ጣሃን ተሸክሙ ዝም ብለዋል። ለሙስሊሙ ወንድማማችነት ላለመከፋፈል፣ አንቺ እንዳልሽው መንግስትም ነን ክርስቲያንም ሙስሊሙም እንዳይረበሽ ብለው ዝም ያሉ ናቸው። ሙስሊሙ ማህበረሰብ ሆደ ሰፊ ቻይ ነው እንጂ እንደናንተ ክፋት ቢሆን ኖሮ እስካሁን እናንተ መንፍቀን መንፍቀን ያለባችሁ ሰዎች መጅሰይ ትምትሉ ስንቱን ነበር ከየመስጊዱ የምታባረሩት ማለት ነው። እንደ ሙስሊሙ ማህበረሰብ የታገሳች የለም። ስለዚህ በውስጥ መጥተው ግመል አላሳርጋሉን፣ ጫት አላስቀማሉን እያሉ ሲነግሩሽ የወጣሽ አትይኝ ተንጨርጨሽ ቪዲዮ አትስል። ስነ ስርዓት ያዙ ባያቸው ለዘመዶችሽ ማለት ነው። ኦኬ፣ ሌላ በመጨረሻ የምናገረው ምንፍቅና በጭንቅላታቸው በሰውነታቸው፣ በደማቸው ከመንቀሳቀሱ የተነሳ ታስታውሳላችሁ፣ የጎዳና ለኢፍጣር ረመቷ ላይ ማለት ነው ዲ ዲቤይዞ መጥተው ስለ መውሊድ የሚደበደቡ ናቸው። ረመዷን እኮ አንድ ሰው ጾሞ ምን ጾማው ለአላህ ነው። አላህ ወይ ላንተ ጾም ያለህ ጾሜን ተቀበል፣ አንተ በሰጠኝ ርዝቅ አፍጥር ያለሁ ብሎ አንድ ሰው ጾሞ ጾሙን ይፈታል እንጂ እልቅ ፍለጋ። እኔ አዲስ አበባ ውስጥ ማለት ነው ይሄ ከጉራጌ ከስልጤ አካባቢ ከወሎ አካባቢ በተለይ ከወሎ አካባቢ የመጡ መንጋዎች አሉ። ይሄ ድቤ መውገር የሚወዱ የጠንቋ የፉቅራ ተከታዮች ማለት ነው። ገና ነብዩ እንወዳለን በሚል የጥንቁልና መንፈስ በኢዱም በረመዷን ይፍጣሩም ጀሪካ የደበደቡ እንትን የሚሉ ማለት ነው መከሪያቸው። ይህን ይሄን የጥንቁልና መንፈስ እዛው ጎራጌ ትተው ይምጡ። በነገራችን ላይ ጎራጌ ያልኳችሁ በጣም ሽርክ የሚሰራበት አለ። ከወሎ ይሄ የሶፊያ ሁራፋት ወሎ ላይ ማህበረሰቡን ተጭኖ የኖረው ነገር በስልጤ በጉራጌ በኦሮሚያ አለ ተስፋፍቷል። ስለዚህ ለረመዷና ለኢድ ጀሬካ አትደበድቡ ያረሱሉላህ እያላችሁ ረመዷና ኢድ የአላህ በዓል ነው ብለሽ ትምህርት ስጥያቸው። ካሁን በፊትን ኳስታ ሲሸር ቁርአን ነው የምታስተምሩ በዙ ቀጥይበት ብዬ ማለት ነው፣ ነገር ግን በፊርቃ ውስጥ የምትገቢ ከሆነ ብዙ ነገር ነው የሚፈጠረው። ተግባብተና አሁን አንደኛ መጅሊሱ ለሚገባው አካል ደርሷል። ከአሁን በፊት ነበር እንደዚህ ማድረግ የነበረብሽ። እየከፋፈሉ ነው፣ ለክርስቲያኖች የማይበጁ ማትምረጡ ማለት ቅስቀሳ ማድረግ የነበረብሽ ከአሁን በፊት ነው። አሁን እኮ ስልጣን ይዘዋል። ስልጣን የያዘ ሰው እንደዚህ ማለት ያኔ ጉሮሮ መዋጠጥ ነው። ተጓብተናል። ስለዚህ የምታስተላለፊ ለዘመዶችሽ በየረመዛኑ በየኢዱ ጀሪካ እየደበደቡ ጫት እያመነዠጉ መውሊድ ተከለከልን የሚል እልክ በኢዱም በረፋውም በረመዷኑም አቁሙ። ባያቸው ትንሽ አቅል ይግዙ ካሪዝማቲክ ይሆኑ። በነገራችን ላይ የሶፊያ ሁራፋት ነው። ለረጅም ጊዜ ኢትዮጵያ ሙስሊም አንቆያዘው ያዘው ሙስሊም ማህበረሰብ ወደ ኋላ ያስቀረው እንደዚህ የሆነ በኢኮኖሚ በሁሉም ነገር ወደኋላ ኋላ ቅር ያደረገን ስለዚህ ማህበረሰባችን ኋላቀር ያደረጉት ይበቃል፣ አቁሙ ብለ ዘመዶች ሽም ከሌለ ተጎብተነ ከዛ በተረፈ የገዟቸውን ግመል ዛ ጫካ ወስደው አርደው ስጋቸውን የሚብሉ ጫታቸውን የሚብሉ